ተነስ ስጥልኝ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በላይ ኒውስ ነው። ከሀገር ውስጥና ከውጪ በየዕለቱ የሚፈጸሙ ዋና ዋና ክንውኖችን የምናቀርብበት የዜና ክፍለ ጊዜ ነው። አብራችሁ እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። አሜሪካም ዛሬ አዲስ አበባ ባለው ኤምባሲዋ በኩል ለፌዴራል መንግስትና ለታጣቂዎች መልእክት አስተላልፋለች። በኢትዮጵያም የአሜሪካ አምባሳደር ኤርቬን መሲንጋም ዛሬ ባስተላለፉት መልእክት በመላው ኢትዮጵያ በሚሊዮን የሚቆጠሩ ሰዎችን ለጉዳት የዳረጉ ግጭቶች ሰላማዊና ትክክለኛ መፍትሄ እንዲፈለግላቸው ገልጸዋል ወይም አደራ ብለዋል። አምባሳደሩ ለታጣቂ ኃይሎችና ለፌዴራል መንግስት ባስተላለፉት በዚሁ መልእክታቸው ሕዝቡን እንዲያስቀድሙ ጥሪ አቅርበዋል። ጦርነቱን ማቆም የተፈናቀሉ ዜጎችን ወደ ቤታቸው እንዲመለሱ መርዳትና ሕፃናት ወደ ትምህርት ቤት እንዲመለሱ እንዲሁም ደግሞ የጤና አገልግሎት እንዲያገኙ ማድረግ አስፈላጊ ነው ይገባልም ብለዋል። በትጥቅ ትግል ስም የሚፈጸሙ ሕገወጥና የኃይል እርምጃዎች ሊቆሙ እንደሚገባ ነው ያስገነዘቡት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዛሬ ባካሄደው ምልአተ ጉባኤ ምርጫ አካሂዷል። ብፁ አቡነ ዲያስቆርስን የቅዱስ ሲኖዶስ ዋና ጸሐፊ ብፁ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት ዋና ሥራ አስኪያጅ፣ ብፁ አቡነ ህርያቆስን የሃዲያ ሀገረ ስብከትን እንደያዙ የአዲስ አበባም ሀገረ ስብከት ሊቀ ጳጳስ፣ ብፁ አቡነ ናትንያል ዘኮሎራዶን የቅድስት ሀገረ ኢየሩሳሌም ገዳማት ሊቀ ጳጳስ፣ ብፁ አቡነ ናትንያልን ሚኒሶታን እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ፣ ብፁ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ብፁዕ አቡነ እንባቆምን የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ መርጧል። ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልና የበአታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ ወስኗል።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 ለአብነት አንስተዋል። ይህንኑ የሐሰት ሪፖርት በርካታ ዓለም አቀፍ ተቋማት እያራገቡ ስለመሆናቸው በመጥቀስ የጋዛ ግጭት እንደገና ካገረሸ ከሁለት ዓመት ወዲህ ከ53,000 በላይ ፍልስጤማውያን መገደላቸውን ሐማስ ይገልጻል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ኅብረት በሚገቡ ዕቃዎች ላይ የ50 በመቶ አዲስ ታሪፍ ለመጣል ዛቱ።